ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን ሰላም አለ? ብዙም ደስተኛ አይደለውኝም። ዛሬ ብዙዎቻችሁ ቴሌግራም ላይም እንዲሁም በቲክቶክ ኢንቦክስም ብዙ መልእክት አስቀምጣችሁልኛል። ዛሬ እኮ አልመጡም ሀኒ ምን ነው ነው ለምንድነው የቀሩት ምናምን ብላችሁኛል። ያለውን ነገር ለማጣራት እኔም ደውዬ ነበረ ወደ ኢትዮጵያ ማለት ነው ወደ እነ መለኛው ጋር ማለት ነው። ቅድም ከሰዓት ደውዬ፣ ያው ሰምታችኋል የከሰዓቱን ደውዬ መልሰሽ ወደ ዘጠኝ ሰዓት ደውይ ብሎ ነበር ደውዬ ለት ነበረ ቡራ ስልክ አያነሳ ማለት ነው። ምናልባት ኢንኬዝ ነው። እኔ የምነግራችሁ ያለውን ነገር ነግራችኋለሁ። ከኔ ጋር ቆዩ ማለት ነው። ያለውን ነገር እውነታውን ነግራችኋለሁ። ከኔ ጋር ቆዩ። ግን አስቀድሜ ለእናንተ መንገር የምፈልገው ነገር ቢኖር ምንድን ነው፣ ሁላችሁም ሁላችሁም ተረጋግታችሁ ጠብቁ። በቃ ተረጋግታችሁ ጠብቁ። ምንድነው የሚያስጨንቃችሁ? በቃ ጸሎት አድርጉ። ፈጣሪ ያውቃል። በቃ ምንም ነገር እንደማይፈጠር እመኑ። እናንተ ተጨንቃችሁ እኛንም አታስጨንቁን። የእውነት እኔ በጣም ነው የተጨነኩትኝ በቃ በጣም ብዙ ልጆች ናችሁ እያለቀሳችሁ ምናምን ማለት እኔ ራሱ ራሴ መቋቋም አልቻልኩኝም። ምክንያቱም አስቡት፣ ትናንትና ያን የመሰለ የደስታ ጊዜ አሳልፈን ዛሬ ደግሞ ቡራይ የፖሰተው ነገር አይታችኋል አይደለ? ሰዎች ስሜታቸው ሲጎዳ ነው ራሳቸውን መጠጥ ውስጥ የሆን ነገር ውስጥ የሚደብቁትና ቡራ የለቀቀው ሙዚቃ ስሜት አለው፣ እያደረገ ያለውን ነገር እየጠጣ የነበረበት ቦታ ላይ አይታችሁታል። ሁኔታውን ምናምን ብዙ ነገር ብቻ መረዳት ትችላላችሁ። እኔ ትንሽ ውስጤ በጣም ስለተረበሽኩ ነው። እሺ ቃላት ይቺ እንደዚህ ራሴን ለመቆጣጠር እሞክራለሁ። ለማንኛውም አለ ነው እና ቲክቶክ ላይ የለቀቀውን ቪዲዮ አይታችኋል። ያለውን ነገር ስሜቱን አላቅም፣ ብቻ እውነት እኔ እንጃ አላቅም ያለውን ነገር እኔ እንዴት ብዬ ደግሞ አስረዳችሁ አላቅም። በቃ ይውላችሁ አሁን ሰላም ነው በሉ በቃ ሰላም ነው፣ ሁሉም ነገር ሰላም ነው በሉ። ለምንድን ታውቃላችሁ? እነሱ ጠላቶቻቸው በብዙ መንገድ ነው የሚጠብቁት ብዙ ነገር አለ። ግልጽ ተናግሯል ቡራ በባለፈው ሰምታችኋል። እኔ አሁን ያለብኝ ነገር በጣም ትልቅ ነገር አለብኝ፣ ግን ያን ነገር ደግሞ በውስጥ ለማስተካከል እሞክራለሁ ብሏል። ከልጅቷ ጋር ያለውም ኬዝ በባለፈው ቪዲዮ በራሱ ቪዲዮ ላይ ነው የተናገረን ቡራ ሀይሚ እንዳትከፋበት፣ በጣም ነው የሚጠነቀቀው። ገባችሁ? ሀይሚም ደግሞ ቡራን ማጣት አትፈልግም። ያለው እውነታ ይሄ ነው። ገባችሁ? ግን ደግሞ በመሀላቸው ደግሞ አንዲት ሴት አለች። ያቺ ሴት ደግሞ ያለፈ ታሪክ ናት። ያለፈ ታሪክ ጥላው የሄደች። እኔ ዛሬ ሰምቻለሁ ሁሉንም ነገር ማለት ነው። ጥላው የሄደች የተወችው ኢቨን እንኳን አትሄጂ እያላ ነው ጥላው የሄደችው። ጥላው ሄዳ ሌላ ህይወት ጀምራ ሌላ ህይወት ሌላ ወንድ ይዛ ከሌላው ፍቅረኛ ወንዷ ጋ ህይወት አልሳካ አልመቻች መቀጠል ስላልቻለች ከተዎቹ በኋላ ፊቷን ወደ ቡራ መልሳ ያዞረች ልጅ ናት፣ ሴት ናት። አሁን ይህን ነገር እያመጣችም እየረበሸችም ያለችው ግን። ዛሬ ለምን ቀሩ ምንድን ነው ለምትሉት ነገር እኛ በቃ መረጋጋት ነው ያለብን። ቡራ ኦንላይን የለም፣ አይታችኋል። ቲክቶኩን ፖስተተ ወጣ፣ ከዛ በኋላ ኦንላይን የለም። ኢንስታግራም ላይም ኦንላይን የለም። ምን እንደተፈጠረ አናቅም ምናልባት በቃኛ በመልካም ነገር እንውሰደው ጠላቶች እንዳይደሰቱ ጠላቶች ደስታ እንዳይሰማቸው ምንም ነገር አልተፈጠረም በቃ ሰላም ነው እንበል ሁላችንም በተቻለን አቅም ዶ አናድርግ በተቻለን አቅም ለምን ሁላችሁም እስኪ ሀኒ የሆነ ነገር በይ በእናትሽ ቪዲዮ ስሪ ምናምን ስላላችሁ እንጂ አሁን እውነቴን ነው የምላችሁት በዚህ ሰዓት ቪዲዮ የመስራት ፍላጎትም አልነበረኝም ቪዲዮ የመስራት እቅድም የለኝም ግን ብዙዎቻችሁ እየደወላችሁ ሰአቱ እኮ አለፈ አልመጡም እኮ አልመጡም ከዚህ በኋላም ሊመጡ ይችላሉ፣ ሊለቁ ይችላሉ። ማብራት ጠፍቶ ሊሆን ይችላል። ኢትዮጵያ ታውቃላችሁ፣ ሀገራችን ማብራት ይጠፋል፣ ኢንተርኔት ይቋረጣል። ይኖ አለብን ቱ ማችስ ፕሮብሌም ይኖ ብዙ ችግር አለብን እና እኛ ዝም ብለን አሁን በቃ ሌላ መጥፎ ነገር ማሰብ የለብንም። እራሳችንን በማረጋጋት በቃ እንደውላለን። ነገ ደግሞ ሙሽዬን እንጠይቃለን። አስፈላጊ ከሆነ ጋሽዬ ጋ፣ በተለይ ጋሽዬ ፈጣሪ ባርኮት የእውነት እሳቸው በምንደውል ማንኛችሁም ብትደውሉ ጋሽዬ ስልክ ያነሳሉ። በዚህ አጋጣሚ ልነግራችሁ የምፈልገው ነገር አረጋግጠን ያለውንም መረጃ እናመጣላችኋለን። በቃ እናንተ አሁን ተረጋጉ፣ እኔ እንድትረጋጉ ነው የምፈልገው። በጣም ብዙ ልጆች እነቲጂ፣ እነ መቅዲ፣ እነ ሄሉ፣ በጣም ብዙ ብዙ ሜላት፣ በጣም ብዙ ልጆች በውስጥ እየጻፋችሁልኝ ነው። በጣም ብዙ ልጆች በጣም ብዙ ልጆች ማን ነው ቲክቶክ መጠቀም አንችልም እኛ ሳውዲን ያለ ነው ምናምን እያላችሁ በጣም ብዙ ልጆች እባክሽ ምንድን ነው ሀኒ የተፈጠረው እያላችሁ ግሩፕ ላይ በጣም ብዙዎቻችሁ ተጨናንቃችኋል። ጠቅላላ አድርጌ ስነግራችሁ መጨናነቅ የለባችሁም፣ አትጨናነቁ፣ ስራችን ስሩ። በቃ ደህና ናቸው። እኛ ዱዓ ብቻ እናደርጋለን። ሰላም ይሆናሉ። ስለነሱ ክፋት፣ ስለነሱ መጥፎ ነገር የሚመኙ ሰዎች መደሰት የለባቸውም። ዝም ብለን በቃ እንጠብቃቸው። አሁንም ከተሳ ካላቸው ጊዜ ካላቸው ይለቃሉ። በቃ እናንተ ህሊናችሁና አይምሯችሁ ላይ በቃ ሰላም እንደሆኑ ብቻ አስቡ። ሁላችሁም ማለት ነው፣ ሰላም እንዲሆን ብቻ ጸሎት አርጉ። በቃ በየሃይማኖታችሁ ክርስቲያኖቹም ይጸልዩ፣ ሙስሊዎቹም እንዳቅማችሁ ዱዓ አርጉ። ሁላችሁም በቃ በጸሎት በዱዓ ታውቃላችሁ፣ እኛ ኢትዮጵያኖች በየትኛው ሃይማኖት ላይ ያለን ሰዎች ዱዓችን ይደርሳል፣ ጸሎታችን ይደርሳል። እኛ ወደ ፈጣሪያችን ካየን ሁሉ ነገር ይስተካከላል እና እንዳው የእውነት ያረብ ሁሉ ነገር ሰላም ያደርግልን ብቻ ማለት ነው ያለብን ብዬ ነው ማምነው። እኔ በቃ ተረጋጉ ተረጋጉ፣ ተረጋጉ መለኛውም በቃ ተረጋጉ ብሏል ማለት ነው። በቃ ተረጋጉ፣ ተረጋጉ። ሰው ልኳል ወደ እነ ቡርኬና ሀይሚ ቤት ማለት ነው። መለኛው ያለውን ነገር ይደርሳችኋል ማለት ነው። ሰላም ነው ብዬ ነው እኔ የማምነው። እናንተም ሰላም ነው ብላችሁ እንደኔ አይምሯችሁን አሳምኑት። በቃ የምታለቅሱ አላችሁ፣ ለምን እንደምታለቅሱት። አታልቅሱ። በስደት አይደል እንደ ያላችሁ እህቶቼ፣ ለምን እንደምታለቅሱት። ሰላም ነው በቃ አትጨናነቁ። ኔትወርክ ነው ማብራት ጠፍቶ ነው ብለን አይምሯችንን እናሳምነው። መጥፎ ነገርም ካለ ደግሞ እንቀበላለን። እኛ እህቶቹ አለን እነ ቡርኬ፣ እኛ እህቶች ካለን ከጎንክ ሀይሜ፣ እኛ እህቶች አለን ከጎንሽ። ምንም አይመጣብሽ። ማንም እንደመጣ እንደ አመጣጣቸው እንቀበላቸዋለን። አንለቃቸው። ማንም ሰው እናንተን ማንም እንዲነካ እውነቴን ነው የምላችሁ፣ ማንም ሰው እንዲነካችሁ አንፈቅድም። እሺ እኛ አለንላችሁ። ዕቃ ይሄ ነው እህቶቼ። እወዳችኋለሁ፣ አከብራችኋለሁ። አስተያየታችሁን ደግሞ ኮመንት ላይ በቃ ምንም ሰላም ነገር ብቻ ኮመንት ስጡ እሺ። እነሱ እንኳን ቪዲዮን እንኳን ቢያዩት ደስ እንዲላቸው ማለት ነው እሺ። እና ወዳችኋለሁ ጋይስ፣ አትጨናነቁ። ቴሌግራም ያላችሁ ጓደኞቼም በቃ ይኸው መልሼላችኋለሁ። በጣም ስላጨናነቃችሁኝ ጠቅለል አድርጌ ትንሽ ቪዲዮ ልቀቅላችሁ ብዬ ነው እንጂ የኖ ቪዲዮ የመስራት ፕሮግራሜ አልነበረም ዛሬ። ማለት ውስጤ ጥሩ አይደለም። እኔም በቃ ይሄ ነው ደስታችን። ትላንት ሆኖ ዛሬ ሌላ ነገር ሲፈጠር ኦፍኮርስ ሲጠፉብን እንደዚህ አይደለም እንኳ የጠበቅነው። እኛ የምንጠብቀው የተሻለ ነገር ማየት ነው የምንፈልገውና፣ በቃ ኑልን፣ ቡርኪ፣ ሀይሚ ኑልን፣ በቃ ኑልን፣ ሰላም ሆናችሁ ብቻ ኑልን። ይህን ነው የምንፈልገው። ቻው ጋይስ፣ እወዳችኋለሁ።